ተተቢዕ ሰቢል ልሙፍሲዲን የአጥፊዎችን መንገድ አትከተል አላቸው። ወለማ ጃአ ሙሳ ሊሚቃቲና ለቀጠሯችንም ሙሳ በመጣ ጊዜ ወከለመሁ ረብሁ ጌታውን ባናገረው ጊዜ ቃለ ብሎ አለ ረቢ አሪኒ ጌታይ ሆይ አሳየኝ አንዙር ኢለይካ

ቢአይን ፋንየትን ማለት ነው። አማ ፊል አኺራ አላህ ውጁሁን የውመኢዚን ናራ ኢላ ረቢሃ ናዚራ ወደ ጌታቸው ይመለከታሉ። አላህ ጀለ ወዐላ ከዛቱ የተወሰነውን ያሳያቸዋል። የአላህን ዛት እንደማየት ወደዛ እንደመመልከት ለጀነት ሰዎች የሚስተካከል ጸጋ የለም። ለንተራኒ ወላኪን ኢለልጀበል ግን ወደ ተራራው ተመልከት ከዛ በፊት ተራራው የሲና ተራራ ነበረ። ፈኢንስተቀረ መካነሁ እኔ ተገልጭለት ተራራው በቦታው የጸና እንደሆነ ፈሰውፈ ተራኒ ጀዋብ አሸርጥ ያኔ አንተ ታየኛለህ። ፈለማ ተጀላ ረብሁ ጌታውን በተገለጠ ጊዜ ልልጀበሌ ለተራራው ለሲና ተራራ ጀዓለሁ ደከን ንኩትኳት አደረገው። ተራራው ቂለ ዛብ ማ ሰላበትሂ ከአለት የተሰራ የተፈጠረ ጠንካራ ከመሆኑ ጋር መቋቋም አልቻለም። የአላህም ብርሃን ንኩትኳት ሆነ። ይህን ትርኢት ሲያዩ ተራራው ሙሉ አካሉ ሳይሆን የአላህ ጀለ ወተዓላ ብርሃን የተገለጠበት ጃለሁ ደከን ወኸረ ሙሳን ሰዒቀን ማለት ፈቀዳ ዋዕያሁ ወፈህመሁ መረዳቱን እራሱን አጣ ማለት ነው። እራሱን ሳተ አንኮንሽስነስ የሚሉት ራሱን ስቶ ወደቀ። ኸረ ፈለማ አፋቀ ሲያንሰራራ ሲነቃ ቃለ ሱብሓነክ ጥራት ይገባ አዎ በፈራሽ አይን የሰው ልጆች አያዩህም። ቱብቱ ኢለይከ ወደ አንተ ተመለስኩ። ላ ኡከሪሩ ሱአሊ ማለት ይህን ጥያቄ አልደግምም ዋአነ አወሉ ልሙእሚኒን እኔ ከአማኞች የመጀመሪያው ነኝ አሉ። ሚን ቀውሚ ማለት ነው ከህዝባቸው። ከዛ ፊት ብዙ አማኞች አልፈዋልና ከዛ በኋላም ብዙ አማኞች መጥተዋልና። ቃለ ያሙሳ ሙሳ ሆይ ብሎ አለ አላህ እኒ ስጠፈይቱ ከእኔ መረጥኩህ፣ አለናሲ ከሰዎች በላይ መረጥኩ፣ ቢሪሳላቲ የኔን መልእክት ልታደርስ ዘንድ ወቢከላሚ አንተንም በማናገሬ መረጥኩህ። ፈኩዝ ማአተይቱከ የሰጠውን ጸጋ ይሄም ብርጫ ተቀበል። ወኩን ሚነ ሻኪሪን ከአመስጋኞችም ሁን አላቸው። ወከተብና ለሁ ፊል አልዋሂ በሰጠነው ሰሌዳዎች ይላል። አንዱ ለውሕ ይባላል። የተላገ እንጨት እንደሚባለው ሰሌዳ ለውሕ ይባላል። የተላገ የተቀረጸ ድንጋይም ቢሆን

ሙዓመላት ማለት ሰዎች ከሰዎች ጋር በሚኖራቸው መስተጋብር ግንኙነት አስፈላጊ የሆነ አሕካምን ፈዀዝሃ ብቁወትን አንተ በብርታት ያዝ ብጅድን ወእጅትሃድን የምር ወአምር ቀውመከ ህዝቦችህንም እዘዝ ያእኹዙ ይላል። ጀዋቡ አምር ነው። ሙር ከሚለው ወአምር አህለከ ያእኹዙነ ነበረ አስሉ

ጽሙ ብሎ አልአላ ግን ወኢን ኩንቱም አው አላ ሰፈሪን፣ ህመምተኞች ብትሆኑ ወይ በጉዞ ላይ ብትሆኑ ፈደቱ ምን አያምን ኦር ውጭ ካሉ ቀናት ቆጥራችሁ ቀضውጦ አለ ብሎ ግን አንተሱሙ ይሩ ለኩም ብጾሙ ግን እንዲ መሆናችሁ ለናንተ የተሻለ ይሆናል ማለት ሰፈሩ ማይ ጎዳ ከሆነ ህመሙም ማይ ጎዳ ከሆነ ማለት ነው። ለትንሽ ለራስ ምታት ወይ ለጉንፋን፣ ለትንሽ ሳል ወይ ደግሞ ለማይጎዳ በፕሌን ጉዞ፣ በሚመች ባስ ጉዞ አይነት። ስለዚህ አልዓዛይም ከብለ ሩኸስ ማለት ነው። አልዓዛይም አለ ሩኸስን ሲያስቀድሙ ወይ ደግሞ አልዓፉ አንልክሳስ ብለዋል ለምሳሌ አልአይኑ ቢልአይን ብሏል። አስሲኑ ቢስሲን ብሏል። ጥርስ የሰበረ ጥርሱ ይሰበር የሚለውን አይ ክሳስ ከሚሆን ይክፈል ዲያ ይክፈል ብሎ ቢሉ ወይ አፍ ቢሉ ያን ጊዜ አልአፍ አንል القصاص ይሄ احسن ነው ይላል። ሌላኛው አሰብሩ መታገዝ على الانتصار መበቀል ይችላል፣ መመለስ ይችላል። መታገሱ አንድ የአላህ ባሪያ አንዱን ሌላኛውን ባሪያ ቢመታው መብንታት መብቱ ነው። አፉ ማለት ግን ይችላል። ወይን ተዕፉ ወተግፊሩ ኢነ ዛሊከ ሚን ዓዝሚል ኡሙር እንዳለው አላህ ማለት ነው። ቢአሕሰኒሃ የሚለው አላህ ሁለቱንም ፈቅዷል፣ ግን በአጅርም ይበልጠዋል። ያንን ይያዙ እነሱ እንኳን ያን ሊይዙ ከሮኸሱም በታች ነው የሆኑት እና ያእኹዙ ቢአሕሰኒሃ ሰኡሪኩም ዳር አልፋሲቂን የአፈንጋጮቹን አገር ከህዝቦቿ ኻሊየተን ሚን ቀውሚሃ ከህዝቦቿ የነጻች ሆና አሳያችኋለሁ አለ። እንዳለውም አላህ ጀለ ወተዓላ ፈርዖን እና ግብረአበሮቹ ይሰፍሩበት የነበረውን ግብፅ አላህ ሁሉንም በባህር አሰመጣቸውና፣ ፈአግረቅናሁ ወመማዕሁ ጀሚዓ ከዛ በኋላ ሰኡሪኩም ዳረል ፋሲኪን እንዳለው የአፈንጋጮቹን አገር አሳያችኋለሁ እንዳለው ግብፅን ባዶ አድርጎ ለበኑ እስራኤል አላህ አሳያት። ሰአስሪፉ ዐን አያቲ ከአንቀጾቼ በነሱም ከማመን እጅ ከመስጠትም እኔ ሰአስሪፉ